የወገኔ ገዛኸኝ ኮከብ እጩ ውስጥ አለመካተት አሰልጣኞችን ያስተዛዝባል ሲሉ አሰልጣኝ ገብረ መድህን ሀይሌ ተናገሩ። ዘንድሮ ኢትዮጵያ መድህን ሻምፒዮን ሲሆን ቁልፍ ሚና ከነበራቸው ተጫዋቾች መካከል በግንባር ቀደምትነት ተጠቃሽ የነበረው ወገኔ ገዛኸኝ የአመቱ ኮከብ ተጫዋች ይሆናል ተብሎ በብዙ የስፖርት ቤተሰብ ዘንድ ቅድመግምት ግምት ቢያገኘም ጭራሽ በእጩ ዝርዝር ውስጥ አለመካተቱ ብዙዎችን እያነጋገረ ያለ ጉዳይ ሆኗል። በጉዳዩ ዙሪያ ከብስራት ቴሌቪዥን ስፖርት ዝግጅት ክፍል ጋር በነበራቸው ቆይታ ሀሳባቸውን የሰጡት አሰልጣኝ ገብረመድህን ኃይሌ ሀይሌ የወገኔ እጩ ውስጥ ለመካተት ከቅንነት አይመስለኝም። በቅንነት ብናየው የእይታ ችግር ይሆናል ብያላምንም፣ አሰልጣኞችንም ትዝብት ውስጥ የሚከት ነው ብለዋል። አሰልጣኝ ገብረ መድህን ኃይሌ ወገኔ ከመቼውም ጊዜ በበለጠ አስደናቂ ብቃቱን ያሳየበት አመት ቢኖር ዘንድሮ ነው። የሀገራችን ጨዋታ የጎን እዮሽ ነው። ወገኔ ግን ከዚህ የተለየ ባህሪ ያለው ደፋር፣ በራስ መተማመኑ ከፍ ያለ ለየት ያለ ተጫዋች ነው ሲሉ አድናቆታቸውን ችረውታል። ተጫዋቹን በእጩነት ማቅረብ ብቻም ሳይሆን ኮከብ ተጫዋች አለመሆኑ በራሱ ጥያቄ ያስነሳል። ከዚህ በፊት በእንደዚህ አይነት አጋጣሚ በብዙ ጩኸት ቢኒያም በላይ እንደገና እንደተካተተ የሚታወስ ነው። አሁንም ያ እንደሚሆን ተስፋ አደርጋለው ያ ካልሆነ ግን አስገራሚ ነው ሲሉ የምርጫውን ጉዳይ ገልጸውታል። የዘንድሮ ኢትዮጵያ ፕሪምየር ሊግ የኮከቦች ምርጫ በብዙ እያነጋገረ ሲሆን፣ የፊታችን ሐሙስ አሸናፊዎቹ ተለይተው እንደሚታወቁ አወዳዳሪው አካል አሳውቋል።